በሀያ ሰላሳ ለአፍሪካውያን መልካም ተምሳሌት የምትሆን ዲጂታል ኢትዮጵያን ለመገንባት ጥረት እየተደረገ ነው ሲሉ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ገለጹ። ኢንቴሊጀንስን ለአፍሪካ ብልጽግና እና ትብብር በሚል መሪ ሀሳብ የአርቲፊሻል ኢንቴሊጀንስ መድረክ በአዲስ አበባ ኢንተርናሽናል ኮንቬንሽን ማዕከል እየተካሄደ ነው። በለጠ ታረቀኝ ተጨማሪ አለው። በኢትዮጵያ የመጀመሪያ በሆነው የቴክኖሎጂ አውደ ርዕይ 2025 በክብር እንግድነት የተገኙት የፌሪ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ እንደገለጹት አርቲፊሻል ኢንቴሊጀንስ በአፍሪካ ብዙ መልካም እድሎችን ይዞ የመጣ ቢሆንም ሊያስከትል የሚችለውን የጎንዮሽ ጉዳቶች ታሳቢ በማድረግ አካታች ፖሊሲን መተግበርና በአግባቡ ማስተዳደር ይገባል ብለዋል። ኢት ኢዝ ዘ ኢንጂን ኦፍ ትራንስፎርሜሽን አክሮስ ሴክተርስ ጂኦግራፊስ አንድ ሶሳይቲስ። አርቲፊሻል ኢንቴሊጀንስ የትራንስፎርሜሽን ሞተር ነው። አፍሪካ ውስጥ ያሉ የጤና አጠባበቅ ክፍተቶች፣ ጥራት የሌለው ትምህርት፣ የወጣቶች ስራ አጥነት፣ መደበኛ ያልሆነ ስደትና ውጤታማ ያልሆኑ የህዝብ አገልግሎቶችን በአርቲፊሻል ኢንቴለጀንስ በመደገፍ መፍትሄ መስጠት ይቻላል። ነገር ግን የጎንዮሽ ጉዳቶችም ስላሉ አፍሪካ በድፍረት አካታች ፖሊሲዎችን መተግበር ይገባል።

a nation where bold ideas ግሮው ወደ ቀጣዩ የዲጂታል ትራንስፎርሜሽን ምዕራፍ ስንገባ እንደ አውሮፓውያን አቆጣጠር በ2030 ዲጂታዊ መንገድን የተጎናጸፈች ኢትዮጵያ የቴክኖሎጂ ፈጠራዎች መለያችን የሆኑባት፣ እሴቶቻችንን የሚያንጸባርቁና በጣም አንገብጋቢ ፍላጎቶቻችንን የምትመልስ ሀገር ለመገንባት እየተጋን ነው። አፍሪካ ኢዝ ናት ሄር ቱ ካች አፕ። ዊ አር ሄር ቱ ሊድ ስሩ ኢንክሉሲቭ ቫሉ ድሪቨን ሞዴልስ የአፍሪካ ሕብረት ኮሚሽን ምክትል ሊቀመንበር አምባሳደር ሳሊማ ማሊካ በበኩላቸው ኢትዮጵያ በአፍሪካ ፍትሐዊና ሁሉን አቀፍ አርቲፊሻል ኢንቴሊጀንስን ለማስፋፋት ከፍተኛ ጥረት እያደረገች እና የመሪነት ሚናዋን በአግባቡ እየተወጣች በመሆኑ ልትመሰገን ይገባል ብለዋል። ይ አ ንድ በኮንቬንሽን ማዕከሉ ኢትዮጵያ አሁን በሰው ሰራሽ አስተውሎት የደረሰችበትን ደረጃ የሚያሳዩ የቴክኖሎጂ ፈጠራዎችም ለእይታ ቀርበው እየተጎበኙ ይገኛሉ።